ተናይስተልን ደህና አስተልህ እንደማለት፣ እንዴት አደረው? ደህና ደም እሺ፣ ሰላም ነው። የቀጠሮ ሰዓታችን የህግ ሰው እኮ ብዙ ጊዜ ከምንድነው አይምሯችን ላይ ምን አይነት ነገር አለ? አንድ ሰው የስራ ባህሉ ከሆነ ህይወቱ ሁሉ ከዛ ስራ የወጣ አይመስልም። ልክ ነው። ጠበቃ ወይም ደግሞ የህግ ባለው ሙያ ፍርድ ቤት ነው ወይ አጀንዳ ይዞ ነገር እንደ እዚህ ከእዛ ዶሴ ነው እውነት ነው ስለዚህ ከዚህ አኳያ እንደው ምን አመጣው የሚለው ነገር ተመልካቾች ልክ ነው አንዳንዴ ከስራ ውጭ ሲሆን ወይም ደግሞ ወደ ቤት ከመሄድ በፊት እንዲህ እንዲህ አይነት ቦታዎች ላይ ቁጭ ብዬ አንዳንድ ነገሮችን ማየት እና በቃ እንደዚህ ነፋስ አግኝቶ የሚሄዱ ደስ ይለኛል። በተፈጥሮ እዚህ ወዲ ደግሞ እንደዚህ መከፈቱ፣ አዎ አዎ። ይሄ ደግሞ ለህዝቡም እንደዚህ ይፋ ሆኖ መሰጠቱም በጣም አሪፍ ነው እድል። በጣም በጣም ጥሩ በጣም ደስ ብሎኛል። ተመልካቾቻችን በእልፍኝ መዝናኛ ሰዓታችን ላይ ነው የምትገኙት። እስኪ እንተዋወቅ፣ ለተመልካቾቻችንም ይንገሩልን። እሺ ያው ስሜ አድራው አዲሱ ይባላል። ያው ስራዬ በማንኛውም ፍርድ ቤት የህግ አማካሪና ጠበቃ ነኝ። ኗሪነቴ ባህርዳር ነው። ከዚህ ሰዓት በኋላ የሚኖረን ጭውውት የህፃናት መብትን የተመለከቱ ድንጋጌዎች ምንድን ናቸው፣ ህፃናት ያላቸው መብቶች ምንድን ናቸው የሚለው ላይ ይሆናል። አብረን እንቆይ። እንዲው ህፃን ምንድን ነው? ህፃን ስንል ማንን ማለታችን ነው ከሚለው ብንጀምር ስለ ህፃናት ስናወራ መጀመሪያ ህፃን ማለት ምን ማለት ነው የህፃን ስ ምንለው እርካኑ እስከ የት ድረስ ነው የሚለውን ነገር መነጋገር ያስፈልጋል። ዓለም አቀፍ የህፃናት መብት ኮንቬንሽን ህፃን ማለት ምን ማለት ነው የሚለውን ነገር ሲያስቀምጥ እድሜው ከ18 ዓመት በታች የሆነ ማንኛውንም ሰው ነው የሚለው። ጾታንም አይለይም፣ ማንኛውም ሰው ህፃን እንለዋለን። በታች የሚለው ምን ያህል እድሜ ነው መነሻው የሚለውን ነገር ከፅንስ ጀምሮ ነው ህፃን የምንለው ወይንስ ከተወለደ በኋላ ነው ህፃን የምንለው የሚለውን ነገር የኮንቬንሽኑ መልሰቶታል። እኛም ሀገራችን ላይ በተለያዩ ህጎች ላይ ያስቀመጠው በፍትሐብሔር ህግም ከፅንስ ጀምሮ እስከ እድሜው 18 ዓመት በታች ድረስ ያለው ህፃን እንለው እንችላለን ይላል። እንግዲህ ምናልባት እንግዲህ ህፃንን ይሄን ነው ብለን ስናስቀምጥ ለምንድን ነው ትርጓም የተሰጠው፣ ከተባለ የህፃናትን መብት እና ግዴታ ለመወሰን ያመች ዘንድ ነው። ህፃን የሚለውን ነገር ትርጉም መስጠት ያስፈለገው በዋናነት እንግዲህ እነዚህ ህፃናት በአቅምም ደረጃ፣ በራሳቸውም የመወሰንም አቅሙም ደረጃ ላይ ስላልደረሱ በህግ መታገዝ አለበት ብዬ አምናለሁኝ። እና እንደው ከህፃናት መብት አኳያ የወጡ ህጎች ምን ይላሉ? ህፃናትን በተመለከተ ምንምን አይነት ህጎች ወጥተዋል? አለም አቀፍ የህፃናት ኮንቬንሽን የአፍሪካ የህፃናት ደህንነትና ቻርተር እንደዚህ የሚባል ስምምነት ቻርተር አለ። እንዲሁም ደግሞ በኛ ሀገር ደግሞ ህገ መንግስቱም አለ። አሁን ህገ መንግስቱ ህፃናትን በሚመለከቱ በአንቀጽ ሰላሳ ስድስት አካባቢ ይመስለኛል በደንብ አስቀምጦታል። በተለይ ደግሞ የቤተሰብ ህጉ አለ። አሁን የቤተሰብ ህጉ ላይም ምናልባት ሞግዚት የሌላቸው ህጻናት በሚኖርበት ሰዓት ፍርድ ቤት ሞግዚትን ለመምረጥ ወይም ደግሞ የዚህ ህፃን ልጅ አሳዳሪ ማን ነው ወይም ደግሞ አሳዳጊ ማን ነው ብሎ ለመምረጥ የፓርቲዎችን ወይም የተከራካሪ ጎኖችን ማንነት ብቻ አይመለከትም። ፍርድ ቤቱ ለልጁ ደህንነት የትኛው ይሆናል የሚለውን ነገር እንዲመርጥ የሚያስቀምጣል። ወደ መብቶቹ እንግባ እስኪ። ኢትዮጵያ ያጸደቀቻቸው ህጎች አሉ ከአለም አቀፍም ተቀብላ በራሷም ያወጣቻቸው ህገ መንግስቱ ላይ ማለሉ ከልጅነታችን ጀምረን አንቀጽ 36 እየተባለ ነው እየተማርን ያደግ ነው እና እነዚህ መብቶች እስኪ በዝርዝር ብናያቸው። አዎ እንግዲህ የህፃናት መብትን የሚያነሱት ብዙ ዝርዝር ነገሮች አሉ። መብቶቻቸውን መጠበቅ እንዳለበት፣ በህይወት የመኖር መብት እንዳላቸው፣ የመማር መብት እንዳላቸው፣ ስም የማግኘትና ዜግነት የማግኘት መብት እንዳላቸው፣ እንዲሁም ደግሞ የመማር መብት እንዳላቸው፣ የአካል ደህንነት መብታቸው ሊጠበቅ እንደሚገባ ይሄ ልዩ ጥበቃ ወይም መደረግ ሊገባቸው የሚገቡ ነገሮች እነዚህ እነዚህ ነገሮች በዝርዝር ያስቀምጣል። በህይወት መኖር መብት ምን ማለት ነው? ከሌሎች ሰዎች ተለይቶ ሲባል በደንብ ያልበሰሉ ስለሆኑ የሚወስኑ ስላልሆኑ ቢጠቅማቸው የሚጎዳቸውን ነገር ለይቶ ማወቅ የማይችሉ ስለሆኑ አቅማቸው ደካማ ስለሆነ እነዚህን ነገሮች አይቶ ልዩ ጥበቃ ሊደረግላቸው ይገባል ነው። ይሄ ማለት በህይወት የመኖር መብታቸው ተረጋግጠ ማለት ነው። ሌላው ትምህርት ቤት ላይ የመማር መብቶች ስትማር ደግሞ ምንድነው? ይሄ አጉል ቅጣቶች፣ ምቹ የሆነ የመማርና የማስተማር ሂደቶች እንዲኖሩ እነዚህ እነዚህ ነገሮች መብቶች በሙሉ በዝርዝር ተቀምጠዋል። ይሄ ከዓለም አቀፍ ህጎችም ተጨማሪ ሀገራችንም ደግሞ ከህገ መንግስቱን ጀምሮ በልዩ ዝርዝር ህጎች ላይ አስቀምጦ አስቀምጦታል ግን እነዚህን በህግ ላይ የተቀመጡ መብቶችን ወደ መተግበሩ ደረጃ ላይ አውቆ ህፃናትን መብቶችን ጥቅሞችን ከማስተግበር አንጻር ልዩ ጉለት ሊኖሩ የሚችልባቸው አጋጣሚዎች ይኖራሉ። ለህጻናት ሊደረጉ የሚችሉ የህግ ዋስትናዎች ምንድን ናቸው? ጥሩ ነው። አሁን በተለይ እነዚህ የዓለም አቀፍ የህፃናት ኮንቬንሽን ከሚባሉ መርሆች ብሎ ካስቀመጣቸው መካከል እንዳልከው የእኩልነት መርህ ነው። አንድ ህፃን በዘር በሃይማኖት በቀለም በአባቱም በእናቱም በኩል ማለት ነው ባኗኗር በተለያዩ ሁኔታዎች ላይ የባለስልጣን ልጅ፣ የተዋጊ ልጅ፣ የምን ልሽ የተቃዋሚ ልጅ፣ የምናምን እንደዚህ አይነት ነገሮች ማለት የማይገቡ ናቸው። ህፃናት በመሆናቸው ብቻ እኩል ናቸው። በሀገሪቱ ደረጃ ሊያገኙ የሚገባቸውን መብትና ጥቅሞችን በኩልነት ሁሉም ሊያገኙ ይገባል። ይሄ ነው የእኩልነት መ ሌሎችም ሶስት ነገሮችም አሉ። እነዛ ላይ ምናልባት መግለጽ ካስፈለገም ይሄ ለህፃናት ቅድሚያ መስጠት ምርጥ ምርጡን ለህፃናት እንደሚባለው ማለት ነው። ህጻናት ቅድሚያ የሚሰጥባቸው መነሻ ምክንያት ቅድም በትርጉም ደረጃ እንደነገርኳቸው እንደነገርኩህ፣ ከዛም አንጻር ልዩ ጥቅም ያገኙ ይገባል። ምክንያቱም ነገ አገር ተረካቢ ናቸው። ነገ ሀገር የሚረከብን ዜጋ ልዩ ጥቅም እየሰጠህ እየተንከባከብክ ማሳደግ አለብን። ሌላው ተሳትፎ ነው። ጥሩ ሀገርን አስረክቦ ሄዶ ተወዳዳሪ ሀገር ከሌሎች እንዲፈጠር ከተፈለገ ህጻናትን በየትኛውም መንገድ እያሳተፉ እያሳደጉ ትልቅ ሚና እንዲጫወቱ ማድረግ ነው። ኔ ምናት ብለው የሚለውን የባለቤትነት ስሜትም ይዘው እንዲሄዱ ማለት ነው። እና በየትምህርት ቤቱ የተሳትፎ ሂደቶች አሉ እንደዚህ ከበባት። በነዚህ ከበባት የፓርላማ አባል ተሳትፎ፣ በስፖርት ተሳትፎ፣ በተለያዩ ሁኔታዎች ላይ ህፃናት እንዲሳተፉ እድልና ምቾት መስጠት አለበት መንግስት ማለት ነው። እነሱን የሚመለከት ፖሊሲዎችን ማውጣት አንዱ ነገር ሊሆን ይችላል። ልክ ነው። ህግ አውጭ ምክር ቤቶች ህግ አውጭ ምክር ቤቶች ህግ በሚያወጡበት ሰዓት የህፃናትን መብት ምንድን ነው ማስተዋል አለባቸው፣ ግምት ውስጥ ማስገባት አለባቸው። ምክንያቱም የሚወጡ ህጎች የህፃናትን መብትን የሚጥሱ እንዳይሆኑ ኢንዳይሬክት ማለት ነው። የተለያዩ ህጎች ስለሚወጡ ህገ መንግስቱም ስለሚጠቁም ማለት ነው። የትኛውም አካል ህግ አውጩ ህግ ተርጓሚ ህግ አስፈጻሚ ህጎችን ደሞችን ምናም በሚያወጡበት ሰዓት እንዲህ አይነት ነገሮችን እያሰቡ ማከናወን አለባቸው ነው እና መጨረሻ ላይ ያለው የዓለም አቀፍ የህፃናት መብት ኮንቬንሽን መካከል ከተቀመጡት መርሆች ምንድን ነው፣ በህይወት የመኖር ና የአስተዳደግ መብቶች ላይ ነው። በህይወት የመኖር መብትማ እንደ ማንኛውም ሰውም በህይወት የመኖር መብት አለው ሊል ይችላል ማንኛውም ሰው፣ ግን ህፃናት አቅመ ደካሞች ስለሆኑ፣ ባስተሳሰብም ደግሞ እንደዚሁ የበለጸጉ ስላልሆኑ ልዩ እንክብካቤ ስለሚያስፈልጋቸው አደጋ ደርሶባቸው ህይወታቸውን እንዳያጡ በወላጆቻቸውና በአሳዳጆቻቸውም ጥገኛም ስለሆኑ ጥገኞች ስለሆኑ ህይወታቸውን እንዳያጡ ጥበቃ ለማድረግ ነው። በህይወት የመኖር ያለው ለዛ ነው። ህፃን እንዳንተ እዚህ ቦታ ደርሰና እዚህ ቦታ ሂድ እዚህ ቦታ ተምረና ተብሎ ዝም ብሎ የሚለቀቅ አይደለም። ህፃን የሚባለውም ደግሞ ከማኅፀን ጀምሮ ያለው ነው እና እንደው ይሄ ውርጃ የሚባለውም ነገርም ከዚህ ጋር ይያያዛል ማለት ነው። በህይወት የምኖር መግት ጋራ ትክክል አንዲት አንድ ወላጅ እንግዲህ እናትም አባትም አንድ ጽንስ አለው ማለት ነው። አንድ ጽንስ እናት አባት አለው ማለት ነው። እንግዲህ እናት አባት ካለው ልክ ህጻን ተወልዶ እንደሚያሳድገው ሁሉ በጽንስ ደረጃም ደግሞ መንከባከብ ግድ ይላል። በመንግስት ደረጃስ የጤና ተቋማትን የጽንስን ጉዳይ የሚጠብቅ የህክምና አሰጣጥን፣ እንዲህ እንዲህ አይነቱ ነገሮችን ደግሞ ምቹ ሁኔታ መፍጠር አለበት። ምክንያቱም እንክብካቤና ክትትል ያልተደረገለት ህፃን በጤናማ ሆኖ አይወለድም። ግን ምናልባት እዚህ ጋር ጤናማ ሆኖ ሊወለድ የማይችል ፅንስም ይኖራል። አጋጣሚ እንግዲህ ያ በህክምና ታይቶ እንዲወጣ የሚደረግበትም የህግ ድጋፍ አለው ክልክል ነው ወደሚለው መግባት እንችላለን ማለት ነው። ፅንስን ማቋረጥ ባልተፈቀደ ሁኔታ በህግም ያስጠይቃል። መልካም በጣም አመሰግናል። ቆንጆ ሀሳቦችን ነው እያነሳልን ያለነ ተመልካቾችን በዚህ ደረጃ ይረዱታል ብዬ አስባለሁ። መዝናናት አየሩን መቀበል ነው ፈልግ የወጣውና እየተንቀሳቀስንም አየሩን ብንቀበል ምን ይመስላል? ይቻላል። ደስ ይላል አይደል? ይቻላል። ተመልካቾቻችን እንግዲህ ቆይታችን አሁንም አላበቃም። ከአቶ አደራው ጋር የሚኖረን ቆይታ ይቀጥላል። እየተንቀሳቀስን ደግሞ አንዳንድ ሀሳቦችን እንጫወታለን። ቆይታቸው አሁንም በድጋሚ ከኛ ጋር ይሁን። አብረን ቆይ እንዴት ነሽ እናት ታውቂ? እሺ ትማሪ አለሽ? አትማሪ? ለምን? ይሄን ስራ ለመስራት የምትፈልጊ? ምን ብሩ ደስ ይላል? ነው ቤተሰቦችሽን ለመርዳት ነው ወይስ አንቺ ገንዘቡን ፈልገሽው ነው የምትሰሪው? ገንዘቡን ፈልገሽው ነው? እናት አባት የለሽማ? እና ደምሽ መማር ግን አለብሽ እሺ? ምንድን ነው አስር ብር? ስንት ዓመትሽ ነው ግን? በዚህ ድኛውን ስራ መስራት ትክክል? ስንት ዓመትሽ ነው ችግር? ስንት ዓመትሽ ነው? ወላጅ ምናምን የለሽም? ምንድ እናትሽ አለች? ምንም ከ እስካሁን ጭራሽ ትምህርት ቤት አልገባሽም? እስካሁን አቋረጥሽ? ይህን ለመስራት ሲባል? በል አይዞ ተመልካቾቻችን አሁንም ቆይታችን ይቀጥላል። አብራችሁን ሆኖ እንግዲህ ጭውታችንን እንቀጥላለን። ለስራ ያልደረሰ እድሜ ነው ተብሎ ይገለጻል የሕፃንነት እድሜና ሕፃናትን ለስራ ማሰማራት፣ በልመና ላይ ማሳተፍን እየተመለከትን ነበርና፣ ቀደም ብለን እንደው በህጉ ምን ይላል ይቻላል ወይ አይደለም ሕፃናት ላይ እንኳን በወንጀል የሚያስቀይቅበት ይህ ቡድን ይታያል። ህጻናትን ይዞ ጎዳና ላይ ቁጭ ብሎ መለመን፣ እንዲሁም ደግሞ በነሱ የአካል ጉዳት ላይ ተመርኩዞ ደግሞ ሌሎች ሌሎች ነገሮችን እንዲለምኑ ማስደረግ ብሎም እኮ ለራሳቸው ለህጻናቶች መብትና ጥቅም አይደለም የሚውለው የተለመነው ገንዘብ በአብዛኛው። አንድም ከቤታቸው ከወላጆቻቸው ተጽዕኖ ይደርስባቸዋል ሁለቱም ደግሞ ሌሎች ለቤት ሰራተኝነት ይሰጣል። ሌላም ደግሞ ሌላ ከባባድ ስራዎችን እንደው ይሁን ግድ የለም ከባባድ ስራዎችን ይሰራል። ስለዚህ እንዴት ነገሮች ደግሞ እጅግ በጣም አጋላጭ በህይወት ቅድም እንደተናገር ነው በህይወት የመኖር መብታቸው በመርህ ደረጃ አለም አቀፍ መርህ ደረጃ እንደተቀመጠው እነዚህን ነገሮች በህይወት እንዳይኖሩ ማጋለጥ ነው። እንደው የመማር መብታቸውንም አሁን እድሜያቸው ብዙ ጊዜ ለትምህርት የትምህርት እድሜ ነው እና ትምህርት የማግኘት መብታቸውንም ይጋፋ ይመስለኛል። ትክክል እ ብዙ ጊዜ ስንጠይቃቸው እኔ በግልም አንዳንዶችን ለመጠየቅ ሞክሬ ያለው ኑሮ ከብዶን እንደው እንዲያግዙን ብለን የሚሉ ምክንያቶችን ያቀርባሉ። እና እንደው ይቻላል ወይ ኑሮ ቸገረ ተብሎ ምክንያት ይሆናል ወይ? ልክ ነው አይቻልም። አንድ ሰው ለምሳሌ ማሳደግ ሊያቅተው ይችላል። ልጁን በአማራጭ መስጠት የሚችልባቸው መንገዶች ይኖራሉ። ይህም ደግሞ በህጋዊ በሆነ መንገድ እዚህ ላይ ግን በጣም ማይስተዋል ያለብህ ነገር ምንድን ነው? ህጻናት አሁን ለምሳሌ ማስተካያ ይዘው ሚዛን ይዘው ሚዛን ይዘው ደብተር ይዘው ታያቸዋል፣ አይደል? አብዛኛው ይሄ ህጻን በትክክልም ሚዛን እየመዘነ ሳይሰቃይ የሚማርበትን እድል እንዲፈጠር ማድረግ ያስፈልጋል። ስለዚህ አሁን ምን ተረዳሁኝ እኔ እነዚህ ህጻናት አንደኛ የትምህርት እድሜያቸውን እያሳለፉ ነው። ሁለተኛ የልጅነት እድሜያቸውን በስራ ነው እያባከኑት ያለው። በህይወት የመኖር መብታቸውን እየጣሱ ነው። ሶስተኛ ነገር ደግሞ መጥፎ ወደ ሆኑ ስብዕናዎችም እንዲሄዱ ያደርጋቸው። ለምሳሌ ማስቲካ በመሸጥ ስም ዟሪ ሆኖ ይቀራል። ከዛ ጋር ተያይዞ ደግሞ የሚለመዱ መጥፎ ወንትኖች ይኖራሉ። ሶስት ሊግ ውስጥ ሊገባ ይችላል። እና በብዙ መንገድ እንዲህ ዓይነት ተግባራት ላይ መሰማራታቸው ለልጆች ደህንነት ጠቃሚ አይደለም። አደገኛ ነው። በትክክል ለልጆች ብቻም ሳይሆን ለትውልድም፣ ለሀገርም አደገኛ ነው የሚለውን እየተረዳው፣ ተተኪ ትውልድ እንዳይፈጠርም ትልቅ በር ይዘጋል። ትምህርት ነገርን ካነሳ ነገር መንግስት አሁን የሄደባቸው መንገዶች አሉ። የምገባ ስርዓት በሀገር አቀፍ ደረጃ አለም አቀፍ ደረጃም ይሄዱበት ያለው አሁን፣ ለምሳሌ አዲስ አበባ ላይ ተግባራዊ የሆነ ነገር አለ። የምገባ ስርዓት መንግስት ትምህርት ሲሄዱ ቁርስና ምሳንም የማግኘት ነገሮችን እያመቻቸ ነው። በአማራ ክልል ደረጃ አሁን በሙከራ ተግባራ ላይ ነው የሚገኘውና አሁን ወላጆችን እንደ ወደ ልመና ከመግባት ይልቅ እንዲህ አይነት መፍትሄዎችን አማራጭ አድርገው ሊጠቀሙ ይገባል። ትክክል። ልጆች አማኝቶ ወላጅ ሰነፍ እንዳይሆን ያስፈልጋል። እውነት ነው። እናት ችግርንም ቢሆን ይችላል ልጆቿን ማሳደግ መጣል አለባት እንጂ፣ አሁን በተቃራኒው ግን ህፃን እየለመንም ህፃን ሚዛን ላይም ወድቆ እንትን እያለም ወላጅን እያሳደገ ነው ማለት ነው። በተቃራኒ አሳዳጊውን እያሳደገ ነው እና እንዲህ አይነት ነገሮች እንዳይፈጠሩ እንዲህ አይነት ደግሞ መጥፎ ባህሪዎች ትውልድን ይገላል። ልጅን ካቃተህ ለሚሰጠው አካል ሰጥቶ ማሳደጉ የተሻለ ነው። አሁን ጎዳና ላይ ያሉ ብዙዎች በሱስ፣ በዚህ በሺሻ፣ በተለያዩ ነገሮች በጣም እንትን ያሉት ከዚህ እንክብካቤ ማነስ እየወጡ ልጆች ናቸው። እነዚህን ነገሮች ለመግታት ባሉበት ለማስቀረት ወይም ደግሞ እስከ አቅም ድረስ ነገሮችን እስከ መጨረሻው ሄዶ የህፃናትን መብት ለማስከበር ጥረት ማለት መንግስት በራሱ ብቻ ሳይሆን መንግስትም እያስተባበረ ማለት ነው። ሲቪክ ማህበራትንም፣ በጎ አድራጎት ማህበራትንም፣ እያስተባበረ ዜጋውንም እያስተባበረ፣ እነዚህም ህፃን ልጆች ወደ ውጭ ወጥተው ወላጆቻቸውን እንዲያሳድጉ እንዳያስደርግ ማለት ነው በተቃራኒው መከነውን አለበት። አዎ እንደው በዋናነት ህግን የማስከበር ህግን የማውጣት ህግን የማስፈጸም ጉዳይ የመንግስት ነው ብለን ነው ይሄን ያነሳ ነው እንጂ ወላጅ የራሱ ግዴታ አለበት፣ ማህበረሰቡ የራሱ ግዴታ አለበት። ለእንደዚህ ተግባራት የተቋቋሙ የሲቪክ ማህበራት የበጎ አድራጎት ማህበራትም ጭምራሉ ኃላፊነታቸው መወጣት አለባቸው። ግን እንደው አሁን ወጣ ወደ ልመናም ወጣ ሌላ ታግበ ላልሆነም ከእድሜ በላይ በሆነ ወደ ስራም እንዲሰማሩ ተደረገ፣ በህግ ያስጠይቃል ወይስ አያስጠይቅም? እስኪ እንዴት ነው እንጠይቃለን? ማን ጠይቅበት ህግ ይገርብ ነገር ያስጠይቃል። እንግዲህ የትኛው ህግ ነው የሚያስጠይቃል? እዚህ ላይ ከህግ አንፃር ለማውጣት ሊቸግር ይችላል፣ ድንጋጌውን ለማውጣት ከሚፈጸመው ድርጊት ጋር የተዛመደ የወንጀል ድርጊት ማስቀመጥ አለብን። ለዛ ነው። ስለዚህ ለእያንዳንዱ ተግባር ራሱን የቻለ ህግ ከምክንያት ጋር ከምክንያት ጋር የወንጀል ፈጸመ ማለት ሶስት ነገሮች ሊሟሉ ይገባል። የህግ ጉዳዮች ሊሟሉ ይገባል። ከዛ ደግሞ የሀሳብ ክፍል ሊሟላ ይገባል። ከዛ በኋላ ደግሞ ድርጊት የሚባለው ነገር አለ እና እነዚህ ሶስት ሶስት ነገሮች ሲጣመሩ ከየትኛው የወንጀል ድንጋጌ ይወድቃል የሚለውን ነገር አይተን ነው የምናገር፣ ግን በጥቅል ልንደጠየክኝ ህጻናትን ማሰራት ከአቅማቸው በላይ ጉልበት ብዙ በዛ ማድረግ። አሁን ትንሽ የአራት ዓመት የአምስት ዓመት ልጆችን ማስቀሸጡ እናያለን። በየሆቴሉ እየገቡ የተለያዩ ነገሮችን ሲከውኑ እናያለን። እንዲህ ማድረጉ ያስጠይቃሉ። ህጻናት ሊጠየቁበት የሚችሉበት ህግ ማለት መብት እንዳለ ሁሉ ግዴታም አለ ይባላል እና እውነት ነው። በጣም ጥሩ ጥያቄ ነው። ልክ ነው። እንግዲህ ህጻናት ወንጀል ሲፈጽሙ ይጠየቃሉ። የሚጠየቁትም በወንጀል ነው። ምናልባት እዚህ ጋር በጥንቃቄ ተመልካቾች እንዲመለከቱትና እንዲገነዘቡት የምፈልገው ነገር ከዘጠኝ ዓመት እስከ አስራ አምስት ዓመት ያለ ልጅ ወንጀል ሲፈጽም ክስ ሊመሰረትበት ይችላል። ክስ የሚመሰረትበት ግን የወንጀል ምርመራ ለማድረግ ፖሊስ፣ አቃቢ ህግ ፍርድ ቤት ሊያስፈቅዱ ለህፃናት መብት ጥበቃ እያደረገ ነው። የተፈጸመ ወንጀል አለ። የተፈጸመ ወንጀል በዝርዝር ይሄ ነው። ነገር ግን እነዚህን ወንጀሎች ምርመራ አድርጌ ለፍርድ ቤት ማቅረብ እፈልጋለሁ ይላል። ፍርድ ቤት ያንን አይቶ መምኖሮ በጥንቃቄ አይቶ የመሪ ትእዛዝ ሁሉ ሰጡ ማለት እንጂ ፍርድ ቤትን ሳያስፈቅድ ፖሊስ ይዞ ምርመራ ማድረግ አይቻልም። ምርመራ ይደረግባቸው ተብሎ እንኳን ያስከሳል የሚል ውሳኔ ይዞ ለፍርድ ቤት ቢያቀርብ እንኳን ፖሊስና ዓቃቤ ህግ የሚቻሉበት ችሎት እንደ መደበኛው አዋቂ ሰው ችሎት አይደለም። የማህበራዊ ሳይንስ ባለሙያ ይኖራል። የፖሊስ ተቋማት ይኖራሉ። ልክ እንደ ችሎት ሳይሆን እንደ ውይይት ተደርጎ ነው ክሱ የሚቀርበው። ማብራሪያው የእነሱን ስነ ልቦና ለመጠበቅ ለመጠበቅ ለመጠበቅ ህጻናት መጠበቅ። ምክንያቱም ነገር ትልቅ ዜጋ ይሆናሉ ተብሎ ስለ በጥንቃቄ ነው እያንዳንዱ ነገር መካሄድ ያለበት። ጥፋት እንኳን አጥፍተዋል ተብሎ ቅጣቱ የሚወሰነው እስራት አይደለም። በማቆያ ቦታ እንዲቆዩ፣ የስነ ልቦና ችግር ካለም ደግሞ ያን የስነ ልቦና ችግር የሚቀርፍ ባለሙያ እንዲመደብላቸው፣ የፈጸሙበትን ወንጀል ወደፊት እንዳይፈጽሙት የሚያደርግ እንክብካቤ ቦታ ይደረግላቸው። ከ15 ዓመት በላይ እና 16 ዓመት በላይ ያሉ ወንጀል በሚፈጽሙበት ጊዜ ደግሞ ምርመራው ሳይፈቀድ ምርመራ ሊደረግ ይችላል። ከዛ በኋላ ግን ክርክሩ በመደበኛው ሊደረግ ይችላል። ጥፋት በሚኖርበት ሰዓት ግን ቅጣቱ እነሱን ለማሰር ምን ለማለት እንዲህ ለማድረግ ሳይሆን እንዲታረሙ የሚያደርግ ቅጣቶች እንዲደረጉ ሊያስተምር የሚችል ከመደበኛ ማረሚያ ቤቶች ጋር ታራሚዎች ጋር አይደባለቁም። ለብቻ ነው የሚጠበቁት፣ የራሳቸው ማረሚያ አሁን ግን ምናልባት በሀገራችን ላይ እንደዚህ አይነት ነገሮች ይፈጸማሉ ተብሎ አይደለም። የሞት ቅጣት አይፈረድባቸውም፣ እድሜ ልክ ፍርድ አይፈረድባቸውም። ስለዚህ እነሱን መብት በሚጠብቅ ሁኔታ ቅጣቱ ይደረጋል። ቅጣት ሲደረግ እነሱም እንዲታረሙ፣ ሌሎችም እንዳይፈጽሙ ለማድረግ የሚፈጸም ነው። ተኪነታቸውን ለማስቀጠል ከማን ምን ይጠበቃል? ምንስ መደረግ አለበት ትላል? በጣም ጥሩ። መጀመሪያ ወላጅ በጥንቃቄ ልጁን ለማሳደግ ልጁን ደግሞ የራሱ ብቻ ሳይሆን የማህበረሰቡም የሀገርም ዜጋ ነው ብሎ ማሰብ የሚችል እንዲችል መሆን አለበት። ስለዚህ ከዛም ጀምሮ ያው የወላጅ አስተዳደግ ሁኔታ በጥንቃቄ ማየት ያስፈልጋል። ከዛኔ የምለው መንግስት በራሱ የሚፈጽመው ሳይሆን መንግስት በራሱ አስተባባሪ አካል ስለዚህ የማስተባበሩን ስራ እንደ ፖሊሲ እንደ ህግ እንዳስቀመጠው የመተግበር ስራዎችን የዕለት ዕለት ስራዎችን ማድረግ አለበት። ትኩረት ወቅታዊ ስራዎች አለ። የህፃናት መብት ኮሚሽን ዕለት ዕለት አለ መከበር አለ። ዕለት በዕለት ክትትልና ቁጥጥር እየተደረገ ንጹህ ዜጋ እንዲፈጠር። ሌላው ትምህርት ቤቶች በስነ ምግባር የታነጸን የታነጸን ህፃን ዜጋን ለመፍጠር ትልቅ ትኩረት መደረግ አለበት። መንግስትም ሱፐርቪዥን ማድረግ መከታተል፣ መቆጣጠር ያስፈልገዋል። ከታች ጀምሮ በስነምግባር ያልታነጸ ዜጋ በጣም አደጋ ላይ ነው። እውቀት ቢኖርህ ክህሎት ቢኖርህ፣ ስነምግባር የታነጸ ዜጋ ከሌለ ባዶ ነው። ይሄ የሚጀምረው ከህፃን ነው ለማለት ነው። ሀገር የሚረከብም እናጣለን ማለት ነው። ስለዚህ ሁላችንም ኃላፊነታችንን እንወጣል። ተመልካቾቻችን፣ ከህግ ባለሙያው አቶ አደራው አዲሱ ጋር ያደረግነው ቆይታችን ይህንን ይመስል ነበረ። ከቆይታችን ቆንጆ ግንዛቤዎችን እንዳገኛችሁ እምነት አለኝ። በዚህ አበቃን፣ በሌላ ዝግጅት እንገናኛለን። እልፍኝ ፕሮግራማችን ደግሞ ይቀጥላል። አብራችሁ ስለነበራችሁ እጅግ አድርጌ ስለ በጣም አመሰግናለሁ።